እኔና አንቺ እኮ የአንድ ሳንቲም ሁለት ገጽ ሰዎች ነን እንዴት ማለት መቼም አንተያይም ግን ደግሞ መቼም አንለያይም አንዳችን ያለ አንዳችን ሙሉ አንሆን ነው እና ይሄን ልትነግሪኝ ነው የመጣሽው ይሄ ስለማይጠፋሽ ምን ብዬ ነግሬሻለሁ ብለሽ እና አስበሽበት ወርቁን ልትመልሺልኝ ነው እኔ ጋ የሌለ ነገር ከየት አምጥቼ ነው የምመልስልሽ ባዩሽ አንቺ ጋር እንደሌለ እኮ ነግረሽኛል አይደል ደግመሽ ልትነግሪኝ ነው የመጣሽው ምንድን ነው አስር ጊዜ የመጣሽ የመጣሽ ምት መምጣት ያስከፋሽ እንዴ? እሺ መገመቱ ልተው። አሁን ለምን እንደመጣሽ ንገሪ። እርግብ ደውላልኝ ነበር እና ወርቁን የወሰደችው እሷ ናት። አላምንሽም ባዩሽ። ወርቅሽን የምትፈልጊ ከሆነ እኔ ማ የአባትሽ ልጅ ነሽ ለማለት ፈልገሽ አይደለም አይደል? አረ እባክሽ፣ እኔ ላይ መቀለር ጀምርሽ? እውነቴን እኮ ነው። የማን ልጅ ነሽ ብዬ ብጠይቅ የአባቴ ሳይሆን የባዩሽ ልጅ ነኝ ብል ነው የሚቀልኝ። እርግብ አትጽ እባክሽ አንዳንዴ ምንም ሳስበው የአባቴ ሳይሆን የአንቺ ደንበ ውስጥ ያለ ነው የሚመስለኝ። እሱ ደግሞ ምን ማለት ነው? ክፋትሽን ልቅም አድርጌን ያስኩልሽ። አሁን መቀባጠሩን ትተሽ የት እንዳለሽ ብቻ ንገሪኝ። አንቺ ራሱ መጪወሽን ትተሽ ወይዘሮ ሜላት እንዴት እንደሆነች ንገሪኝ። ስለ ሜላት ምን አገባሽ? እሷ የአንቺ ጓደኛ እስከማትመስል ድረስ በጣም ጥሩ ሰው ናት። እንዴት እንደሆነች ማወቅ ፈልጋለሁ። ታክማ ሙሉ በሙሉ ድናለች። ይልቅ ወርቁን መካፈል አለብን። እሱ እንደ ኔቻርነት የሚወሰን ይሆናል። አረ ትፈልግም እና ከማን ጋር እየተጋፈጥሽ እንደሆነ ማወቅ ያለብሽ ይመስለኛል ምንድን ነው ወይዘሮ ባዩሽ በጣም አደገኛ ሴት ነች እንድትጎዳሽ ስለማልፈልግ እማዬ በመረጃ ላሳይሽ እነዚህ መረጃዎች አባዬ ሰጠኝ ናቸው ይሄ የእርግብ ፎቶ ነው ይሄ ደግሞ የወይዘሮ ባዮሽ ቀኝ እጅ ነው ይኸው የወይዘሮ ባዩሽ ፎቶ ያውና አማዬ ይሄ ነው ከማንም በላይ በብዙ ነገር የተጎዳው። እስኪ ምን ሆኖ ይሄ ልጅ ነው አማዬ እኔም በሚያውቁ የልጆች መስቀልና ፎቶ ካስ ሰላም ጤና ይስጥልን። ውድ የመስ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ድጋፋችሁን አሳዩን። ስለምታበረታቱን እጅግ በጣም እናመሰግናለን። ተወዳጁ ኖላዊ ድራማ ኖላዊ ድራማን ይዘነላችሁ መተናለኝ ኖላዊ ድራማ ክፍል መቶኛን ኖላዊ ድራማ የዛሬው ክፍል የሚጀምረው እርግብ ለተምቹ ደውላለት ነበር፣ እርዳታ ያስፈልገኛል ብላ። ነገር ግን እሱ በባለፈው በጣም ብዙ ጊዜ ፈልጓት ደውሎላት በጣም ብዙ እስከማበድ ደርሶ ነበር፣ ከአጎቱ ጋር እስከመጣላት በእሷ ምክንያት አሁን ግን ፍቅሩ ወጣለት መሰል ስታነሳለት ሲደውልላት ላገኝህ እፈልጋለሁ ብትለውም እሱ ፈቃደኛ አልሆነ እኔ ማግኘት አልፈልግም ብሏታል ማለት ነው ለእርግብ እርግብ ግን እርዳታ ያስፈልገኛል ስለዚህ ማግኘት አለብኝ አለችው እኔ ግን ማግኘት አንቺ ማግኘት አልፈልግም አይገባሽም እያለ እየተከራከራት ነው ማለት ነው እሷ ደግሞ ከሱ ውጭ የምታምነውም የምትቀርበውም ሰው የላትም ሊረዳት የሚችለው ሌላ ሰው የላትም ማለት ነው። አክስቷም ትፈልጋታለች። ሌላም ደግሞ የምታቀው ሰው ስለሌለ ያለ ተማረጭ ተምቹ መለመን ነው ማለት ነው። በሌላ በኩል ሀኒቹ እንግዲህ በባለፈው አባባ ኖላዊ እና የአሲር የሰጧት ሙሉ መረጃ ማለት ነው፣ በፎቶ የተደገፈ እነ ዘሪሁን ሲመረምሩት የነበረውን እና ብዙ መንገድ የሄዱበትም ማለት ነው ዘሪሁን ጥሮት ወደ አሜሪካ ስለሄደ እና አባባ ኖላዊ ሙሉ መረጃውን ለሃኒቾ ቤተሰብ ሰጥቶ ለፖሊስ እንዲያስረክቡ ነበር። ነገር ግን ሃኒቾ እስካሁን አፍና ቆይታ ብዙ እውነታውን ሜላትም እውነታውን ካወቀች በኋላ ፎቶን በፎቶ የተደገፈ መረጃ የባዩሽን ሚስጥር እንዳለ ዘርግፋ አድርጋ ለወይዘሮ ሜላት አሳይታታለች እና ሰውም እንደገደለች በእሷ ምክንያት ሰው እንደሞተም በጣም ብዙ ትልቅ ደረጃ እንደደረሰች እና በጣም እንደምታስቢያት አይደለችም። ኃይለኛ ናት። ስለዚህ ለፖሊስ መጠቆም አለብን ብላህን ይቾ ለእናቷ ነገረቻት። ወይዘሮ ሚላት ግን ለፖሊስ መጠቆም አልፈለገችም። እኔ እስካሁን ጓደኛዬ መስላ ብዙ ነገሮችን ደካማ ጎኔን ተጠቅማ አጥቅታኛለች ና እኔ ዋጋዋን እሰጣታለሁ ብላ ዝታ እውነቱን ለፖሊስ አሳልፋ መረጃ መስጠት አልፈለገችም። እራሷ ልጨርሰው ነው የፈለገች ጭራሽ ባለቤቷም እንዲያውቅ አልፈለገችም። ምክንያቱም እሱ ካወቀ እርምጃ ይወስዳል ባዩሽ ላይ ብላ ስላሰበች ምንም አይነት መረጃ ለማንም አልሰጠችም። ሀኞቹ እና እሷ ብቻቸውን ሆነው ነው ይህን ነገር የተወያዩበት። ልጆችም አያውቁም። ያው እንደምታስታውስ ነው እንጂ ሁላቸው አሁን ላይ ትውስተዋ እንደተመለሰ ነው እንጂ የሚያውቁት ወይዘሮ ባዩሽን፣ ይህም ሁሉ ከዚህ ሁሉ ጀርባ ጉድ እንዳለች ሁለታቸው ብቻ ነው የሚያውቁት እና ወይዘሮ ባዩሽም እንደተለመደው በማስመሰል ወደ ቤት ሄደች። እናም ቆጫው ላይ የነገረቻት ነበረ። እኔ እና አንቺ አብረን ጥሩ መጥፎም ጊዜ ያሳልፈናል ምናምን እያለች ለምን ወደ ጉዳይሽ አታልፊ ማለቻት። እናም ሁሉን ነገር አስታውሻለሁ። ከእርግብ ጋር ስታገል አንቺ እንደመታሽኝ፣ እዚህ ሁሉ ነገር ውስጥ አንቺ እንዳለሽ እና ከጀርባ ሆነሽ እንደወጋሽኝ። እንደውም ከማስታወስ ይልቅ ባላስታወስኩ የምለውን ታሪክ ነው ያስታወስኩት። ማለት በጣም ነው ከህመሜ በላይ መመኝ ባንቺ መከዳቴ ነው አለቻት። ያው ለማስተባበል እኔ እንዴት ምናም ማለት ጀመረች። እሷ ግን ሁሉንም ነገር አውቃለሁ፣ ስለዚህ ምንም ማለት አይጠበቅብሽም አለቻት። እናም ለምንም ለፖሊስ አልሰጠሽኝም እውነቱን ካወቅሽ አለቻት። እሷ ግን ለፖሊስ ለመስጠት አልፈለገች። እኔ እንዳንቺ አረመኔ ጨካኝ አይደለም አለቻት። ግን እዚህ ላይ ወይዘሮ ሜላት ትልቅ ስህተት ነው የሰራችው። ምክንያቱም ሌላ አድል ሌላ ጥፋት እንድታጠፋ ሌላ እንድትበድላት። አሁን እሷ ካወቀች እንዳወቀችባት ከገባት በቃ የሆነ ሌላ ትልቅ እርምጃ ውስጥ ነው የምትገበው። እና ወይ ለፖሊስ ማሳሰር ነበረባት ወይ ደግሞ እርምጃ መውሰድ ነበረባት እሷ እንጂ ይህ ሁሉ አመት ጊዜ እያስመሰለች በጀርባው የወጋቻትን ወዳጅ ተብዬ እንዴት በቀላሉ እንደዚህ መታ አልነበረባትም፣ እውነት ለመናገር ትልቅ ስህተት ነው የሰራችው። እናም እንግዲህ ከቤት ወጣ ሄዳለች ማለት ነው። ወርቁ አንቺ ነው ያለው ወርቁ መልሽልኝ አለቻት። ግን እሷ ወርቁን አልወሰድኩም ብላለች። በእርግጥ አልወሰደችም፣ ግን ወይዘሮ ሜላት አላመነቻትም። እናም እሷ የምትፈልገው ወርቋ በጣም ብዙ ብር ስለሚያወጣ ወርቁን እንድታመጣላት ነው የፈለገችው። እሷ ግን ወርቁ ያለው እርግብ ጋር ስለሆነ እሷ እራሱ ብታገኘው እርግብን አግኝታ ወርቁን ቀምታ አብተወስደዋት መልሶም ትሸጣታለች ምክንያቱም ከዚህ ሁሉ ድካም ምንም ያተረፈችው ነገር የለም ጥላቻን ብቻ ነው ያተረፈችው እንጂ ምንም የተጠቀመችው ነገር የለም ማለት ነው እና በሌላ በኩል የሀንችዋ ወላጅ አባት ስላባቷ አባቷ ስላአባባን ወላዊ ሊያወራት ፈልጎ ነበረ ማለት አሁን ላይ እዚህ ነው ጊዜዋን እያሳለፈች ያለችው እና ምላት ቤት ነው አባባን ወላዊ ያው አልተወውም ትላለች ግን ኦልሬዲ አውሮ ማዳሯም እዚህ እነ ምላት ቤት ነው፣ እና ስለሱ ሊያወራት ፈልጎ ነበር። እኔ እናቴ እስከሚሻላት ነው እንጂ እናቴን ከተሻላት ወደ አባቴ እሄዳለሁ። እሱ ነው ለፍቶ ያሳደገኝ፣ እሱ ነው እዚህ ደረጃ ያደረሰኝና እሱን አልተወውም። እኔ እናንተን ነው መፈልገው፣ ቤተሰብነታችሁ ነው። ሌላ ገንዘብ ምናምን አልፈልግም አለችው። ቢሆንም ለሰላምና የምናሴ ሁሉም ለሚገባቸው አንቺም ይገባሻል እኛ ከአባትሽ የመነጠል ሀሳብ የለንም። ሁሌም ግን እኛ ጋብቶኝ ደስ ይለናል። እና አሳስቦኝ አልማን ጋብቶኝ ብሏት፣ ግን አታስብ፣ ምክንያቱም ይሄ የታወቀ ነው። እኔ አባዬን እንደምመርጥ አለች። ውሀኒቾ ያው እንደዛ ትላለች እንጂ ዋዳሯ ዘቤት ነው። አባባ ኖራዊ ያው ነጻነቷ ለመንፈግ ምንም አላደረጉ፣ ምክንያቱም እሷን ደስተኛ እንድትሆን ብቻ ነው የሚፈልጉት ማለት ነው። እናም ያሲር እንግዲህ ጨንቆታል። በዚህ ወዳታል፣ ደግሞ እንዳይረዳት ደግሞ እሷ ራሱ ገንዘብ ገሱ ራሱ ገንዘብ የለውም አሁን ሊያጎቱ ያጉት ጥሎት ሄዷል። የጠየቀችውንም ገንዘብ ከሀገር እንዲያስወጣት እንዲረዳትም የጠየቀችውን ገንዘብ የትም ሊያገኘው አይችልም፣ አጎቱ ካልሰጠ ማለት ነው። እናም ሊያሲር እያማከረው ነበር። እሱ ደግሞ ሂድና አግኛተኝ ለምድረ ቢምትለው እውነቱን ንገራት እና ሁሉ ነገር ንገራት ሲለው፣ እሱ ግን ምን ለመናገር ፈቃደኛ አልሆነም። ጭራሽ ትርቀኛለች ብሎ ስላሰበ ሁሉንም ነገር ደብቋታል ማለት ነው እና ወይዘሮ እርግብ በድፍረት ለአክስቷ ደውላለች። አክስቷ ማመን አቅቷታል ማለት ነው እና የት ነው ያለሽ ላገኘሽ እፈልጋለሁ አለቻት እና በቃ ራሷን እንደሷን እንደመሰለች እንደውም ከአባቱ ይልቅ እሷን እንደምትመስል ተንኮል እንዳስተማረቻት ሁልጭ አድርጋ ደግሞ እስከሚፈላ ነገረቻትና እንድንገናኝ እፈልጋለሁ አለቻት። እና እሷን ማግኘት እፈልጋለች። እሷ ግን ይህን አጋጣሚ ተጠቅማ ወርቁን ለመቀበል ነው ያሰበችው። እርግብ ግን ወርቁን ታምቹ ጋ ነው ጥላ የሄደችው ይመስለኛል፣ ቦርሳ ውስጥ እና አታገኘውም፣ እርግጠኛ ነኝ። እሷ ግን በመጨረሻም እንግዲህ ወርቁን ከምላት፣ የወሰድሽውን ወርቅ እፈልጋለሁ አለቻትኝ። እሷ ግን የለም የለም አላስኩትም ስትላት፣ እንግዲህ ጥይት አወጣ ነው ላ ላይ ደቀነችባት እና ወይ ተምቹ መጥቶ ያድናታል፣ ወይ ደግሞ የምትገላት፣ ግን አይመስለኝም። ብቻ የሚቀጥለውን ክፍል አብረን የምንከታተል ይሆናል። ቻው።